አደሩ እማማ ጥፋወርቅ፣ እግዚአብሔር ይመስገን። ፈልጊዎት ነበር። እስኪ እስኪ ከጀርባ የዞር በልልኝ፣ ፀሐይዋን እኮ እየከለልከኝ ነው። ይቅርታ። ፈልግ ፈልጊዎት ነበር እማማ ጥፏ። ለምን ፈለግከኝ? በቅድሚያ ይቅርታ ለመጠየቅ ነው። ለምኑ? ትላንት ቤቢሹን ይዘው ሲሄዱ እንጥሏን ሊያስቆርጡ ነው ብለን ስለተራበሽንና ያለ ምክንያት ስላስከፋ ስላስከፋኖት ተወው፣ ግድ የለም ባጎረስኩ እጄን ተነከስኩ አልኩኩ። ወላጆቿን ልርዳ ብዬ አብልቼ አጠጥቼ ሽንቷን ጠርጌ አዝዬ በዞርኩ ልክ እንደበደለ ሰው በራፏ ላይ ስንደርስ ላንቃዋን ታላቅቅብኛለች። በጣም ይቅርታ ያደርጉልን ማማ አጥፏ፣ ሕፃናት ምኑን ታውቀዋለች ብለው ነው። እኛም ያው ልጆች ሆነን ብናጠፋ መክረው ገስጸው ቢያርሙን ይችላሉ። ጽድቁ ቀርቶብኝ አሉ የሰው ልጅ ምንጊዜ የሚያሰው ነው። ባክ አለማወቅ ልጅነት ነው ከወለድ ወዲያ ልጅነት አለ እንዴ? አለመብሰል ይሆናላ። አይ እወቅ ያለው በአርባ ቀኑ ያውቃል ይባላል። በአርባ አመትህ ወዳጅና ጠላትህን መለየቱ ምን የጠፋ ማማ ነገሩ። እንኳን አርባ አልሞላኝም። የእኔ ልጅ እድሜ እኮ በአይነግሩትም፣ የሚናገርበት መንገድ አለው። ሽበቴን ብለው ከሆነ ብስጭት ነው። እርግጥ የኖርክበት ሀገር ምቾቱ ትንሽ ልጅ አስመስሎ። ለመሆኑ ስንት አመት ይሆንሃል? ሰላሳ ስምንተኛ ዓመቴን ጨረስኩ፣ ባለፈው ሐምሌ ነፍሱን ይማረውና የበኩር ልጄም እድሜ ቢሰጠው ባለፈው ሐምሌ ሰላሳ ስምንተኛ ዓመቱ ይደፍን ነበር። አም ቬሪ ሶሪ። ለዚህ ሆነ ታዲያ የፈለግከኝ? አይ አይደለም ለቁም ነገር ነው። እስካሁን ያወራ ነው፣ ምን መሆኑ ነው? አይ የስራ ጉዳይ ማለቴ ነው እኮ ንገረኛ ልስመው የሎት ልጆን ባህሩን በዚህ አቅራቢያ የሚገኙትን ጎረቤቶቹን ስብሰባ ሊጠሩልኝ ይችላሉ። ምን ሆኑ ብዬ ል እንደ በአጠቃላይ የምንነጋገረው ጉዳይ አለ ብለው ይሰብስቡልኝ። ባኩ ጉዳዩ ምን እንደሆነ እኔው ራሴ ያስረዳቸዋለሁ። እኔ የቤተሰቡን አባላትና ተከራዮችን ስብስቤ የማወያይበት ስብሰባ በአመት አንዴ የህዳር ሚካኤል ታደርጋለሁ። በዚያ ስብሰባ አጠቃላይ ስለ ቤትና ጊቢ አያያዝ ስለ ግቢው ሰላም፣ ስለ ጉርብትናና ዝምድና የመሳሰሉትን ጉዳዮች እንነጋገራለን። ይሄ አንተ የምትለው ጉዳይ በዛው ባጠቃላይ የግቢው ስብሰባ ላይ መቅረብ አይችልም? አይችልም አይችልም። ለምን? አስቸኳይ ነው፣ ከዛሬ ማታ ማለፍ የለበትም። ታዲያ ድንገት መጥቶ ሱሪ ባንገት አለ እንዴ ማማ? ሳሉል ሳላድር ሰው ማግኘት አለብኝ። እንዴ በደህና ነው? ግን በደህና ነው አልኩት እኮ ሁላችንም ይመለከታል። ምን ነው ቤቱ ልትለቅ አስበሃል እንዴ? ኧረ በጭራሽ አለቅም። ካልሞትኩ ወይ ጠቅልዬ አሜሪካ ካልገባሁ አለቅም። እኔ አከራይዋ ልቀቅ ካልኩ ግን ትለቃለህ። እሱማ ያው ቤቱ አይደል። አይ ጸባይህ፣ እስከ ማርያም አንተም ቤት ነው። እሺ እግዜር ያክብርልኝ፣ ጸባይን አሳምራለሁ። እንደው አሁን ያልኩትን ስብሰባ አይጠሩልኝም? እማማጥፏ ባልወልዳችሁም ልጆቼ ናችሁ፣ የችግራችሁን ጠይቁኛል አሉ እርሶ እያሉ የት ሊድ ባቁ ዶ ባቁ ያለ ዛሬ አስቸግሮዎት አላውቅም። ኧረ ቆይ እስቲ ምን ነው ምን ቸግሮሃል? እኔ እናትህን ሽ ነው ሰው መሰብሰብ ያስፈለገው? አይደለም ድምፅ ለማሰባሰብ ፈልጌ ነው። አረ ምራጡኝ ነው። አረ ነገሩ ሌላ ነው። ማማጥፍ ወርቅ የስራ ጉዳይ ነው እንዳልኩህ ዛሬ ለአንተ ጉዳይ ስብሰባ ብጠራ እኔ ከምጠራው ስብሰባ ጋር ይምታታና መደናገርን ይፈጥራል። እኔ በግሌ መገኘት እችላለሁ። የብሌንም እዳው ገብስ ነው። ጓደኞችሽንም ጥሪ ብዬ ብላን ትጠራለች። ባህሩም ሳይወጣይን ነገረው። እሱ መግቢያና መውጫው አይታወቅም። መቼም ገብሬንም ደውዬ ውዬ እጠራዋለሁ። እሱ እንኳን እፈልግሃለሁና ብዬው ለዚህ ቤት ጣብር ግፍ የሚል ወዳጃችን ነው። ሌላ ታዲያ ማን ይምጣል? ይበቃል። በቃ ማታ ይሁና። ዛሬ ዛሬ በዛሬ ጥድፊያው ምንድን ነው? ሰዓቱስ? ከአስራ ሁለት ሰዓት ጀምሮ ልበላቸው? አይ እንኳን ጀምሮ ብለዋቸው፣ እቅጩን አስራ ሁለትንም ቢሉ ሰው በጊዜ የመምጣት ችግር አለበት እዚህ ሀገር። ሽበቴን ካበዛው ምክንያት አንዱ ይሄ ቀጠሮ አለማክበር ነው። ፈሪጥ ብላችሁ ይዛችሁታል። መቼም ይሄ ቀጠሮ አይከበርም የሚል ወግ የራሱ ጉዳይ ከሆነ ለምን ሰው ቀጠሮ አያከብርም? ስትቀጣጠሩ ጉዳዩን የጋራ ማድረግ ነው እንጂ የምን ንግግር ማጣፈጥ ነው። በል አስራ ሁለት ሰዓት አናቱ ላይ እያልኩ ሰበስብልሃለሁ። ብቻ አታርዝመው፣ አጠር ይበል ወሬው። በደረቁም አይሁን ምናምን አፍ ላይ ሳያደርጉ ደግሞ ወሬ ደስ አይልም። ችግር የለውም። ብድር ከፋይ አድርገኝ። እድሜ ይስጠን። ለማንኛውም እንደዚህ ሱቅ በር ለቁጭ ብሎ የምትውልበትን ምክንያት የሰፈሩ ሰው እየተነጋገረበት እንደሆነ ግን ሰምተናል? በየትኛው ጊዜ እሰማለሁ ብለሽ ነው። እኔ እንደሆነ ከዚህ ርቄ አላውቅም? ትንሽ አታፍርም ግን ጠቢው ለምን አፍራለሁ? ዝም ብሎ የሴት ዓይን ዓይን እያዩ መዋል ደስ አይልም። እስኪ ዞር ዞር እንኳን ብለና ዛሬ ማ እኮ እዚሁ እንደተቀመጥክ ሳር ሊበቅልብህ። ደህና ነሽ ግን? አንቺ አንተ እያለህ ምን ደህንነት አለ። እና ሰፈሩ እያወራ ነው ነው የምትይ? እኔም ያስፈራኝ። አንድ ቀን ማ የጆሮ የገባለት የሚፈላው ጉድ ነው። ጆሮ ለባለቤቱ ባዳ ነው። እባክሽ በንዴ ሱቁም ትዘጋውና አንተም እግረን ሰብስበ ቤት ትቀመጣለህ። አንቺስ ምን ይውጥሽ ይሆን? ከትምህርት ትምህርት አልሆነልሽ፣ ከስራሽም ሳትሁን ተመልካችን ተዳርም ማጥሽ ምን ትሆኛለሽ? እንደፈረደብኝ። አንተና ገባለህ፣ ጉድጓድ ግባና። አይገርምም! ቅር ቅር ሲለኝ የነበረው ይሄ ነው። ዛሬ ለካ ስትሰድቢ ነው የዋልሹ። ወረኛ፣ ቢግ ብራዘር መጣ። አንተ ከዚህ ልጅ ጋር ቀልድ አቁም። እሱ ከድህነት ጋር ግብ ግብ የያዘ መራራ ልጅ ነው። ብልጭ ብሎበት እግርን ቀልጥሞ ያሳርፍህና እዛው ቤትህ ዶሮ ጠባቂ ሆነ ትቀራታለ። ደህና ዋላችሁ። ሰላም፣ ባህሩ ዛሬ ማታ ስላለው የኃይሉ ፕሮግራም ማየነግረሃለች ኃይሉ ራሱ ነግሮኛል። አሁን በጊዜ የመጣሁትም ለዙ ብዬ ነው። ምን ምን ምን የምን ፕሮግራም ነው ያልሽው? አይ ወዲህ ነው፣ የቤተሰብ ጉዳይ ነው። ቤተሰብ መሆናችን አይቀርም። ባክ ምን ነበር ስጭኝ ያልከው? ጠቢቡ ማስቲካ ነው። ምንም አልፈለጉም። እሽ በሉ ግን ስራ ስሩ። ጥሩ አደለም። አእምሮ ራሱ ካላሰቡበት፣ ካልሰሩበት ግሪስ እንዳላገኘ ብረት ነው ይዝጋል። እና ስሩ፣ እሺ። አትቁሙ፣ ግቢ እባክሽ። ቢግ ብራዘር አትቁሚ፣ ግቢና ድንጋይ ሽፍለች እኛ በእንደዚህ አይነት ስራ አልተፈጠረም። ጠቢቡ ቦዘኔ፣ ምን ሆነሃል አንተ? ተባክሽ፣ እንደውም ትንሽ ቢቆይ ኖሮ እጀ ላይ ሰበብ ነበር። ምን አባቱ ነው የሚያናፋው? ግን ቤተሰብ ነኝ አፍረም፣ የሰራተኛችሁ ልጅ አልነበርም፣ አናቀውም። አንተ ልጅ እንደዚህ ስትል እማጌ እንዳትሰማ። በባህሩና ባጥሬ ቀልድ የለም ስትል ሰምተሃት አታውቅም? እናሳያችኋለን ከልጅ ባልና ከሰራተኛ ልጅ የቱ በዝምድና እንደሚቀርብ እናሳያችኋለን። አረብና ተሃንተ ልጅ ይልቅ፣ የምን ፕሮግራም ነው? ምን አገባ? ለጠቅላላ ተቅላላ እውቀቱ ያክል ይሄኛም ቤት የተከራየውን ኃይሉን ታውቀው የለ? ለስራ ጉዳይ ነው ብሎ ጎረቤት ጓደኛ ጥሩልኝ ብሏል አሉ እና፣ እንጂ ማንን ጠራሽ ደግሞ? እኔ ማን እንጠራለሁ? ጓደኛ የለኝ ምን የለኝ? እኔ ጓደኛሽ አይደለሁም? ማን አደረገ? የት ነው ጥሪው? ሂልተን ሸራተን? እኛው ቤት እኛው፣ እዚሁ እዚሁኛው ቤት እና ስንሳ ነው? ምን መጣው? አስራ ሁለት ነው። አዎ መጣለ ወይ አልቀርም፣ መጣለሁ። እንዴ ማን ጠርቶ ደግሞስ ማን ነኝ ብለህ ብረት መዝጊያ የሚሆን አማች ስነ ስርዓት ይኑር። እሺ እንዴ እንደውም ከወዲሁ በደንብ መታወቅ ሳይሻል አይቀርም። ከማዘርጋ በግባባኩ የአንችን ፈቃደኛነት ሳያስፈልግ እጅ እጅሽ በእጅ ይስጡ። ምን እጃለ? በአሁኑ ጊዜ እንኳን ለጋብቻ ጉዳይ ለማስፈጸም ባዶ እጅ ቢሄዱ ይሆናል። አውሮፓና አሜሪካ ያሉት ወንድ ምናቶች ለዚህ ለዚህ ካልሆኑልኝ ለመቼ ይሆኑልኛል? አንዳንዴ ዝም ብዬ ሳይ ፍቅር እንደምትለኝ ነግሬ ነግረሽኛል። እኔ ደግሞ ፍቅር ሳይሆን አይቀርም በጊዜ ተመርመሪው ብዬሻለሁ። አለህ እንዴ ማን ጠርቶ መጣ ከባህሩ ጋር ስናወራ ሰም እንደው እናትህ ለመሆኑ ደህና ናት ደህና ናት ሰላም ነው ባለፈው የጋሽ ደምሴ ተስካር ላይ አላየኋት ምን ነው ጤና አደለች አረ ደህና ነው ለምን ደቀረች አላውቅም በእውነት መቅረት አልነበረባትም ጠይቃታለሁ በዚህ በዚህ ካልተጠያየቅን ታዲያ እንዴት ይሆናል አንድ አጥር እየተጋራን እኮ መተያየት ጠፋ መተያየት ጠፋ ምን ይደረግ ብለህ ነው ሰው ሰው ጣለህ እናንተ እናንተ ተሻላችሁ እኮ ጠሪ ብዬ ወይ የማማጥፍዬ፣ እናንተ እንደ ሌሎቹ ልጆች እንዳትሆኑ ተጠያየቁ። አረ እኔ ጠይቃለሁ፣ እጠይቃለሁ እኮ ማማ እ ምን ትንሽ እኔ እኮ አልሰማም። ማን ይነግረኛል? ማን ታመመ? እኔ የእኔ አባት አመማ። ትንሽ ነው ያቺ፣ አስሟና፣ ነገ መጥቼ ጠይቃል። አስሙን አልቻለም። ሐኪም ሰፈር ቀይር ቢለውም እኮ አልሰማ አለ። ሰፈሩ ማን እንዴት ይለቀቃል? የሚያስይዘው ፍቅር እኮ ሊቀቅም ቢሉት አይለቅም። እውነት ብለሃል። የዚህ ሰፈር አድባር አንዴ ታያዘች አትለቅ። በዚ እኔም ሰው እስኪሰባሰብ አንድ ስልክ ደውዬ ልምጣ። ገብሬን እንድትመጣ ብዬ አረፈደ። ምን አግኝቶት ይሆን? የት ሄዳሉ? ማማጥፎ መጣሁ። ገብሬን ታውቂው የለ የእኛን ወዳጅ። አው ጋሽ ገብሬ ጠርቸው ነበር። ቆየ ልደውልለት ብዬ ነው መጣሁ። ቡናሽን እየቆላሽ ቆየ አንቺ ምን አባሽ እንደዛ የምትቆለጥሽ? ዋይ ብዬሽ ልጮውልሽ ነበር። እሺ ታዲያ ምን ያስቀባጥራሃል? አየሽ በአንዴ እንዴት እንደተግባባን። እሳቸው እኮ እኔን ከፈቀዱ ይቆይ። አፍን ዝጋ፣ ምንም አልናገርም ብለ እንደዛ ለምነ ከመጣ በኋላ አንድ ነገር ትናገርና እንጣላለን። ውጪ መሆንን በምን አሰባችሁት? እኮ በረደኝና ጋቢ ድርቤ ነጣው። ለሱ ይኮ ነው። ሳት ማቀጣጥለው እንደ ካምፋየር ነገር በር ነው። እኔ ወደ እሱ ደውላለሁ እዚህ በር ላይ ነኝ ይለኛል። አይ ገብሬ፣ ልጅቷም ተኝታለች፣ የተጠራውም ሰው መጥቷል። በ እንግዲህ ቡናቸውን እንድጠጣን እናውራ። እንደምን አመሻችሁ። እኔ ሰዓት ላይ ቀልድ አላውቅም ነበር፣ እዚህ አንዱ አማላጅ ሁነኝ ብሎ ይዞኝ፣ እንዴት እንላቀቅ ልጅ አይሉ እናንተ የፈረንጅ ሀገር ሰዎች እንደኛ ጊዜ ላይ ትግስት የላችሁም። ሽማግሌ ነው ብለህ ይቅር በለኝ። አይ ምንም አይደለም። ለብጀዋለሁ ምህረት፣ ቡናሽ እየተቆላ ነው። መጀመሪያ አራት ንላ እንዳላችሁ ግን የተጠራንበትን ጎን ለጎን እየተጫወትን ቢሆን አይሻልም? ይደርሳል። ተጫወቱ። እየመሸ እንጂ እየነጋ ሄድ መሰለህ እንዴ? ገብሬ እኮ ቤቱ ሩቅ ነው የተፈለግንበትን ጉዳይ በጊዜ አሰማንና ወደ ጉዳያችን። ምን አለ ዘመድ ቤት ነው ያለ ነው እ የመሸበት አታሳድሩም እንዴ? እንዴ? ምን ከብቶን? አልጋ እንደሆነ ሞልቷል እኮ። ይሄን ስለምናውቅ አይደለም? እኛስ አምሽተው ሲቀጥሩንም የምንታዘዘው አረጀ። እንዴ ገብሬ ምነው ወሬ አበዛ? የተጠራ ነው ለቁም ነገር ነው ብዬ ነግሬ ቁም ነገራችንን በጊዜ ጨርሰን ወደ ሞቀ ቤታችን እንግባ እንጂ ብርድ ላይ እሳት እያነደዱ መጠበስ ምን የሚሉት ፈሊጥ ነው? አይ ጥፌ እንዲሁ ምን ላይ አደርግሽ? ቁም ነገረኛ እኮ ነሽ እንዴ! ባህሩ፣ ምን ነው? አሞሃል እንዴ? ጋቢ የተከናነብከው በደህና ነው? ደህና ነኝ፣ በርዶኝ ነው። ታዲያ ለዚህ መብላት ነዋ። ሆድ ከሞላ ብርድ አለ መሰለ እን እየበሉ እየጠጡ የተረፈውን ነው ማስቀመጥ። አሁን እራት አቀርባለሁ። ኃይሉ ግን የተፈለጋችሁበትን ነገር ያስረዳችኋል። በል ጀምር። በቅድሚያ ጥሬን አክብራችሁ ስለመጣችሁ አመሰግናለሁ። የተፈለግነው ለምንድን ነው? የፈለኳችሁ ለስራ ነው ባልኩት መሰረት እንግዲህ የእናንተን ትብብር ፈልጌ ነው። የምንችለው ከሆነ ምን ችግር አለ ብለህ ነው። ብቻ አንተ ለክፍያው በርታ። አይ ጋሽ ገብሬ፣ እኔ እንግዲህ አሜሪካ ለ12 ዓመት ስኖር ብዙ ገንዘብ፣ ብዙ ዘመድ አፍርቻለሁ። ዘመድ ሲበዛ ደግሞ ዘመድ ሲበዛ ውሃ በዛ እንደሚባለው፣ ዘመድ ብዙ ጠላው ቀጭን ነው የሚባለው ያው፣ ዘመድ ብዙ ካለ ሁሉንም መርዳት አለ ማለት ነው። ታዲያ እኔ ሁሉንም ስረዳ ስረዳ ኖሬ አሁን ላይ እኔን በሐሳብ የሚረዳኝ እንኳን ፈልጌ አጥቻለሁ። በእውነት በጣም በጣም የሚያሳዝን ነገር ነው። ሰው ተለውጧል። የራሱ ጥቅም ሲኖርበት ብቻ ሆኗል ሰው የሚተባበረው አሁን ቁም ነገሩን አትናገር፣ ዘመድ መርዳት ባንታል ተጀመረ። እሺ ቁም ነገሩ ምን መሰላችሁ? አሜሪካ አስራ ሁለት ዓመት ተቀመጥኩና ሀገሬ ገብቼ አንድ ነገር ብሰራ አልኩኝ። አሁን ላወራችሁ የፈለኩትን የስራ ሐሳብ አመጣው። ከዚህ ሀገር አብራክ የወጣሁ እንደመሆኔ እንዳልኳችሁ ፈጠራዬን መጀመሪያ የራሴ ሕዝብ እንዲጠቀምበት ፈለግኩ። እና የተለያዩ ድርጅቶችን አናገርኩ። አረ እንደ የንግግርህ ሁሉን መጨበጥ አልቻለም። እንደው ፍሬ ፍሬ ነገሩን ብቻ ንገረን። ስሞትን ብርድ ላይ ነው እኮ ያለ ነው። በዛ ላይ እኮ ጨለማ ነው። ልመጣ ነው እኮ ልመጣበት ነው። የፈጠራ ስራዬ እዚህ ሀገር ተመርቶ ሊሸጥ ስለሆነ አላማውን በተለያየ መልኩ እንዲረዱኝ ያቀረብኩላቸው ባለ ሀብቶች የፈጠራ ስራውን አዋጭነት እንድናውቅ የገበያ ጥናት ቢጤ ሰርተህ አምጣሉኝ። አሁን ከእናንተ የምፈልገው ስራዬ በጣም ጠቃሚና ተፈላጊ እንደሆነ ምስክር እንድትሆኑኝ፣ ቢመረት ልንገዛው እንችላለን ብላችሁ ቃል እንድትገቡልኝ ነው። በአጭሩ ድምፃችሁን ስጡኝ ነው የምለው። እንደ ጓደኛ፣ እንደ ጎረቤትነት እለምናችኋለሁ። ስራዬ ብለሃል፣ ፈጠራዬ ያልከውም ነገር አልገባኝም። የፕሮጀክቱ ስም አልጋ በአልጋ ነው የሚባለው። አልጋ በአልጋ አልጋ በአልጋ ሆነ ሲባል እንግዲህ ቀለለ ተመቻቸ ተደላደለ ብቻ በአጠቃላይ ጥሩ ነገር ነው እንዴ ቆይ እስቲ ምን ቸግሮህ እንድንረዳህ እንደፈለግህ እኔም አልገባኝ ሀሳቡ እናንተ እንደምትሉት አይደለም አልጋ በአልጋ ፕሮጀክትን ኢትዮጵያን በአጭር ጊዜ አልጋ በአልጋ እናድርጋታለን ከሚል ሀሳብ የመነጨ ነው እና የምን ዙሪያ ጥምጥም መዞር ነው ኃይሉ አዲስ አይነት የአልጋ ሀሳብ አምጥቷል። የሚመረተውም የሚሸጠውም አልጋ ነው። አልጋ አልጋ አልጋ መተኛ አልጋ። ታዲያ መተኛ አልጋ ምን ፈጠራ ነው? ሁላችንም ተኝተን የምናድረው አልጋ ላይ አይደለም እንዴ? ነው አንተም እንደ ፈረንጆቹ ዛፍ ላይ ነው የምታድሩት? ልችለን ነው ሀሳቡን ያስጨረስ ነው አልመሰለኝ። ጨርሳ አልጨረስ። እሺ አጠር አድርገን ግልጽ አልጋ አስረዳል የተሰበሰብ ነው ያው በተለያየ ዕድሜ የትምህርትና የአስተሳሰብ ክልል ውስጥ እንደምንገኝ ከግምት አስገብተ አየሩ እንደሚቀዘቅዝም እያሰብ ያው አልጋው ሁላችንም እንደምናውቀው አይነት አልጋ አይደለም። ተጣጣፊ ነው። ተጣጣፊ አልጋ ምናውቃለን። አዎ፣ ግን ይሄኛው አልጋ ልክ እንደ የእጅ ሻንጣ ሳምሶን አየት አይነት የምትያዝ እና ማንም በቀላሉ ሊያንቀሳቀሳት የምትችል ቅልል ቅልጥፍ ያለች ዋጋዋም የህዝቡን ኪስ የማይጎዳ እንደኛ ተከራይ ለሆኑና ጠባብ ቤት ላላቸው ሰዎች በጣም ጥሩ ነው። ለኮንዶሚኒየም የጋራ መኖሪያ ቤት ነዋሪዎችም ተስማሚ ናል። ቀን ጥፍጥፍ አድርጎ ያስቀምጧታል፣ ማታ ደግሞ ዘርጋ አድርገው መተኛት። ለጉዞም ትሆናለች። ሰው ቤት ሲሄዱ የራስን አልጋ ይዘው ቢሄዱስ ምን አለበት? ሁል ጊዜ መጓጓዝ፣ ሁል ጊዜ ቤት መልቀቅ ነው በለን። እንደ ጉዳይ ይሰማ የለም አንዳንዴ መንገድ እየሄዱ ፀሐይ ቢያደክመን አልጋችንን ዘርጋ አድርገን አረፍ ብለን መጓዝ እንችላለን። መንገድ ላይ ምሳሌውን እኮ ነው ያልኩት። እንደው ሰውን ሁሉ ጎዳና ዳሪ ያደርገዋለሁ በለና፣ በጣም ይገርማል። አልጋው ጥሩ እሺ፣ ይሁን ግን ይሄ መንገድ ላይ ይተኛ ያልከው ነገር የሚያስኬድ አይመስለኝም። እኔ በበኩሌ በተለይ ለሴቱ እንኳን አልጋችንን ይዘን መንገድ ላይ ተጋልጠን ተኝተን የብረት በር ባለው ቤት ውስጥ እኮ ተቆልፈንም ከደፋሪዎች አላመለጥም። ለመሆኑ አልጋው ተጣጣፊስ ፍራሽ አለው? ዲዛይኑ ይሄውላችሁ፣ ወረቀት ላይ ጨርሼዋለሁ። ፍራሽ ላልከው መልስ የሚሰጥም ቆይ ቆይ ቆይ ኃይሉ ቆይ፣ ወረቀቱን አቆየውና እኛ የተፈለግነው ለምን ነበር? አሁን ማይሞት ተናግረኸው ያልገባን፣ እንደው በስዕል ሊገባን ነው? አልጋው ቢመረጥ ልንገዛው የምንችለው ጥሩ ምርት ነው ብላችሁ ጥሩ ምርት ነው ብላችሁ እንድታረጋግጡልኝ ብቻ ነው። እንዳልኳችሁ ስፖንሰሮቹ አልጋው ተፈላጊ መሆን አለመሆኑ በቅድሚያ ማወቅ ይፈልጋሉ። ብቻ ቀብዱንም ከወዲሁ ስጡኝ እንዳትለን። ያለ መግዛት መብታችሁ ነው፣ ግን ድጋፋችሁን ብቻ ብትሰጡ የሚያመርቱት አምርተው ለሚገዛ ይሸጡታል። እና ዋሹ ነው የምትለን? ሀሳቡ እንጀቴ ሳይገባ የማልገዛውን እቃ እገዛለሁ ብዬ በኋላ በስተርጅና ባለ እዳ ልታረገኝ ነው? እኔ እኮ ግዙኝ አላልኩም፣ ፈርሙልኝ ነው እኮ ኋላ ፈርመሻል ብለህ አሻራዬን ይዛ የሙጥኝ ብትል አይደለም የቃቃ ነው ብል ማን ያምነኛል? ቆይ ግድ የለም የቃቃ ፈረ፣ ምን እንበል እኛ ምን እንጠቀማለን? ትብብር ነው እንዴ? ተባበሩኝ እኮ ነው ምላችሁ። የለም ግድ የለም አንተ ከጠቀመ እንተባበራለን። ግድ የለም እሺ፣ እግዚአብሔር ያክብርልኝ፣ ብድር ምላሽ ያርገኝ። በእውነት ያውልህ፣ እኔ ለመተባበር ዝግጁ ነኝ። እንዳልከው ይሄ ያመርትልኛል፣ ያልከው ድርጅት እንዲያመርተው ከሆነ ምን ቸገረኝ እግዚአብሔር ደርቶ ይሄ ያልጋ ያልከው ከተመረተ በኋላ ኮሚሽን እየከፈልከኝ ለአንዳንድ ገዢዎች ላሻሽጭልህ እችላለሁ። በተረፈ ቢመረት ተቃውሞ የለኝም። ገንዘብ አምጣት በለኝ እንጂ ይገዘዋለሁ። ይመረት ማለት እኔንም አይቸግረኝም። ይህን ነው የምፈልገው። በጣም አመሰግናለሁ። እኔ በበኩሌ ተሰርቶ ሰው ተኝቶበት ካላየሁ አላምንም። እኔ ግን በደንብ በስፋት እንድታስረዳኝና ከዚህም ባለፈ የምንረዳዳው ነገር ካለ ብንማከር ደስ ይለኛል። እኔም ደስ ይለኛል። እኔ ደግሞ ልግባና በደህ አልጋ ላይ ጎኔ ላሳል። ደግሞ ለየትኛው እድሜ ነው አልጋ ታጣፊ ተዘርጊ እያልኩ ቅራ ቀንቦ ምሰበስበው ከዚቹ ጋር እድሜና ጤና ይስጠኝናቴ። ቡናውስ? በዚህ ሰዓት ቡና ጠጥቼ አፍጥጬ ልደር። እናንተው ጠጡት። ሁላችን ወዴት ነው ምትነት? የተዘጋጀው ራትስ? እኔ ራት አልበላም። እንኳን በልቼስ ሳልበላ ውፍረቱን አልቻልኩትም እርሶስ፣ ጋሽ ገብረ ምነው በዚህ ዕድሜ ደግሞ ጾም ታስፈርሱኝ? ገና ስገባ ጀምሮ ሲሸተኝ እኮ እጥፍ የምነው ዛሬ ዝም አለች፣ በግቢዋ ስጋ ሲንጨረጨር ብዬ ነበር። ምላር ቤቴን ማከራየት ለግድግዳና ወለሉ ደህንነት መጨነቅ እንጂ ያከራየኋቸውን ሰዎች ይሄም በላችሁ ያንንተዋችሁ እያልኩ ምን አነታረከኝ? ጠቢቡ ስሞትል እኔ በጊዜ ማስትካይን በልቼ መንጋጋዬ ናሙኛ ሁሉ የተጠበሰው ታዲያ ለማን ነው የቀረው ባህሩ ነው ቅድም ጋሽ ገብሬ ሆድ ባዶ ሲሆን ነው የሚበርደው አላሉም በርዶታል ይብላበት ስማ ባህሩ እንግዲህ ይህንም ጮማን ንፋ አንተ ውሻ ኧረ አንተ ውሻ እንዴ ጋሽ ገብሬ ኃይሉ ዝም ብለህ አትተውም እንዴ ልቀቀው ልቀቅ እንጂ እንዴ ተውት አንተ አትተውም እንዴ አንተ ልቀቅ ናቱንና ሂድ ባለጌ። እናቱ ምን አደረገች? ምስኪ ዳሃ ራሷ አርፋ ከተኛችበት ለምን ምን ተቀሰቀሳለህ? አታይም እንዴት እንዲያደረገኝ ገገማ። እቺ ከምን ነው ማክሽ የተሠራው? አንስቶ ከንፈሬ ድርግም ያደርግልኝ አለ እንጂንታሲ ስካውን ከንፈሬ ለኔ ጋር ያ ከኔ ጋር ያላል መስለኝ። አንተ ሳትለውም ነበር እጄ በሶ ጨብጧል። ለነገሩ ይበል፣ በጣም አፋ በዛ። እሰይ ታውሱ ቀላ ያውቅም በያስጠንቅቀህ ነበር። ደምቷል እኮ አንቺ፣ አፌን እንኳን መክፈት አቃተኝኮ ዛሬ መጀም የሚገርም ቀን ነው እንጂ ጎረቤቶቻችሁ ግን ጤነኞች ናቸው ያስብላል። አልጋ ፈጠር ፊላል እንዴ ደግሞ ስጋ አብልቶ ፊርማ ልሰብስብ ማለቱ ስለሽ ከአሜሪካ ድረስ መጥቶ አልጋ ማመርቱ ደስ አይልም። እኛ እኛ መተኛ አጣናልን እንዴ? እስኪ ሱፐር ማርኬት ነገር ወይ ሆቴል አይከፍትም። ኧረ በኮንስትራክሽን በሪል ስቴት ኢንቨስትመንት ቢሰማራስ አበባ ያመርትም ከፈለገ። አያፍርም አፉን ሞልቶ አልጋ ሲል የሚሰራው ካጣስ ብሩ ለኛ አይሰጥንም። አረ፣ ከፈለገ ባንክ ቢከተው ስንት እና ስንት ይወልድለት ነበር። ሰው አያውቅብኝም ካለም ቆፍሮ መቅበር ይችላል። ሌቦ ቆፍረ ልትወዝ ምን ነው ከንፈር አላስቃሪ አንተ ደምቷል እኮ አስስቅበትማ። ባሰብኝ በቃ መሳቃቁማ አታስቂኛ። ወይኔ ጉዴ! አልኮል ነገር ቀብቼ ፕላስተር አድርግለት። ሌላ ነው መድኃኒቱ። ምንድነው እማማ? እኮ የሆነ ነገር አለ። አረ መድኃኒቱ በእጅሽ ነው። በእኔች? እዚህ ሱቅ አለ። አንድ ጊዜ ብትስሚኝ እኮ። ሰይጣን ይሳምህ። እሺ ሰይጣንማ ባህሩ ነው። በቦክስ ሳምኝ እኮ። ሂጅልኝ ወደዛ በቃ፣ ሱቁን መዝጋቴ ነው። መሽቷል። በእናትሽ ትንሽ። አረ ዞር በልልኝ ከዚህ። በሌለበት አፌን ከፍቼ አምሻለሁ። እንዴ እኔ ልግዛሽ። እሺ የፈለግሽው። አንተ ማስቲካ ነው። ሌላ ምን ትገዛኝ? ማስቲካ ማመኑን አኘኩት። ማንጋጨን ላይም በቦክስ አውልቆ አንዳች ነገር ያውልቀው። ባይሆን ራት ጋብዥ

ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ተጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።